የባህላዊና ዘመናዊ ውዝዋዜ አሰልጣኝና ዳንሰኛ አብዮት ሸክሽክና እንደዚሁም ባለቤቱ ተዋናይት ንግስተ ፍቅሬ የመጀመሪያ ልጃቸውን እነሆ የእርግዝና ፎቷቸውን ይዘው ብቅ ብለዋል ማለት ነው። እንኳን ደስ አላችሁ ለማለት እንወዳለን። እንግዲህ እንደሚታወቀው ንግስትና አብዮት ረዘም ላለ ጊዜ ጓደኛሞች፣ ፍቅረኛሞች እንደሆኑ ይታወቃል። ከዚህ በፊትም የታገቢኛለሽ ጥያቄ አቅርቦላት በዚሁ በሶሻል ሚዲያ ላይ አስታውቀው ነበረ። ከአመታት በፊት ማለት ነው። በእነዚህ በሁለት ጥንዶች ዙሪያ በርካታ ወሬዎች ሲናፈሱ ለረጅም ጊዜ የምንሰማው ነገር ነው። ተፋተዋል የሚል ነገር፣ እንደዚሁም ለምን አይወልዱም፣ ለምን አብረው አይሆኑም፣ እንደዚሁ በማይመለከታቸው ብዙ ሰዎች አስተያየት ሲሰጧቸው፣ መቼስ ታዋቂ መሆን በጣም ከባድ ነው። ስለዚህ ዛሬ እነሆ በኢንስትግራም አካውንቷ ላይ ንግስተ ይህንን ፎቶ ሼር ልታደረግ ችላለች። ማለት ነው እንግዲህ እንኳን ደስ አላችሁ ለማለት ነው። በጣም ደስ የሚል ነገር ነው። ሁሉም ነገር በጊዜው ነው ሊሆን የሚችለው። እሷም እንግዲህ እግዚአብሔር ይመስገን የሚል ጽሁፍን ከስር አስቀምጣለች። ፈጣሪ በፈቀደው መልኩ ሊሆን ችሏል። ማለት ነው እንግዲህ መጨረሻውም እንዲያምር ፈጣሪ በሰላም እንዲገላግልሽም ጸሎታችን ነው፣ እንመኛለን። ንግሥቲ በዚሁ በሀገራችን ረዘም ላለ ጊዜ እሷም በዚሁ በአርት ውስጥ ትኖር እንደነበረ ይታወቃል። ለዛም ይመስለኛል እሱ ለረጅም ጊዜ በውጭ ሀገር ስለሚኖር ተራርቀው ስለነበረ አንድ ላይም ስለማይኖሩ እንግዲህ ቤተሰብ ለመመስረት ከባድ ነው፣ እንደሚታወቀው በተለይ ውጭ ሀገር የምትኖሩ ሰዎች ታውቁታላችሁ። እና ከዛሬ ነገ እየተባለ ወደሀገር ለመመለስ በጣም ከባድ ነው የሚሆነው። ከዛ ይልቅ አንዳንድ ጊዜ እንደውም ኢትዮጵያ ውስጥ ያሉ ሰዎች ወይም ኢትዮጵያ ውስጥ ያሉ የትዳር አጋሮች ወደ ውጭ ካለው ጋር ሄደው ውጭ ላይ መመስረት የተሻለ ይሆናል እንጂ ወደ ሀገር ውስጥ ገብቼ እንደው ተሳክቶልኝ ሞልቶልኝ ሀገሬ አብሬ እኖራለሁ የሚለው ነገር ብዙ ጊዜ ሲሳካ አናይም። እንግዲህ ለዛም ነው ብዙ ግንኙነቶች እየተቋረጡ እንደዚሁ ሲንግል ሆነው አንዳንዶችም ደግሞ ሌላ አግብተው የሚኖሩትና እነዚህ ጥንዶች ግን ጊዜያቸውን ጠብቀው አብረው ሊኖሩ ችለዋል ማለት ነው። ለዚህ ክብርም ሊበቁ ችለዋል። በጣም የሚያስቀና ፍቅርም ነው ያላቸው፣ በጣም ደስ የሚል ግንኙነትም ነው ያላቸው። ፈጣሪ ይባርካችሁ ለማለት እንወዳለን። አብዮት እንግዲህ በተለይ በዘጠናዎቹ ታስታውሱታላችሁ፣ ሸክሽክ የሚል ቅጥያ ስም እስከሚያገኝ ድረስ በጣም ድንቅ የሆነ ተወዛዋዥ ከፈገግታው ጋር ማንም የሚረሳው የለምና አሁን ላይ እንግዲህ ብዙ ጊዜ እነዚህ የዘመናዊ ሙዚቃዎች እየበዙ በመጡ ጊዜ ይመስለኛል ከሚዲያ ሊርቁ ችለዋል። ክሊፖች ላይ እንደድሮ አናያቸውም እንደዚህ ቀደም ያሉ ተወዛዋዦችን። ነገር ግን ደግሞ በባህል ዘመናዊ በሚባለውም እናያቸው ነበረ። አሁን ላይ እንግዲህ አላቅም በምን ምክንያት እንደሆነ ብዙም እየታዩ አይደለም። በእርግጥ የውዝዋዜ ውዝዋዜ ታጅበው አሁን ላይ ብዙ ክሊፖች አይሰሩም። ምናልባት ለዛም ሊሆን ይችላል። እንግዲህ ግን በአዲስ ነገር እንጠብቃለን። ከዚህም ባሻገር አሰልጣኝ እንደሆነም ይታወቃል። የዘመናዊና ባህላዊ ውዝዋዜ አሰልጣኝ ነው። አብዮትና ልምድ አለው ረዥም ዓመትም የሰራ ነው በዚህ በሙያ ውስጥ በተለይ በዲያስፖራው አካባቢ ደግሞ በጣም ይታወቃል። እንግዲህ ሀገሩን የሚወድ ምርጥ ኢትዮጵያዊ እንደሆነም ብዙዎች ይናገራሉ። በአንድ ወቅት እንግዲህ እሱም ይመስለኛል በሰይፉ ሾው ላይ ቀርቦ ሲናገር ሰምቼዋለሁኝና፣ ከባድ የሆነ ጊዜን ያሳለፈ እንግዲህ ቤተሰቡን ጭምር በከባድ ሁኔታ ያጣ ልጅ እንደሆነ ታስታውሳላችሁ። በጣም በብዙ መከራ ውስጥ፣ በብዙ ችግር ውስጥ ያደገ ልጅ ነው። ስለዚህ እንደዚች አይነት ሚስት ምርጥ የሆነች የትዳር አጋር ደግሞ ሲያገኝ እሰየው የሚያስብል ነውና መርቋቸው ለማለት ነው አብዮትና ንግስት ፍቅሬ እንኳን ደስ አላችሁ፣ በድጋሚ ለማለት እወዳለሁኝ። በሰላም በጤና ተገላግለሽ ደግሞ ከልጅሽ ጋር ምናይሽ እንዲሆን የፈጣሪ ፍቃድ ይሁን ለማለት ነው። መልካም ቆይታ።